ሄሎ አሎ፣ ወይዬ ብራዘር፣ እንብላ አንጠጣ ባህላችን ነው ብዬ የሆነ ጠጅ ቤት፣ እንብላ አንጠጣ ባህላችን፣ አባትህ እደውልልሻለሁ። ያራር እንዴት ናችሁ? እንብላ አንጠጣ ባህላችን ነው ብለናል እዚህ ጋር ጉረሽ፣ ኧረ ጉረስ፣ ዝም ብለህ ጉረስ። አባትህ ወንድ ልጅ አሃ እንዴት ነው ይላል። አርቆ ልንገረው ልንገሮ በእናት ሄሎ፣ ይሄን ነገር ከብት ይጠጣዋል። በል ይሄን ነገር ከብት ይጠጣዋል። እንዴ ማለት ነው በድሮ ህይወታችሁ ከብት ነበራችሁ ማለት ነው።

ምን ምን ነው ላጉርስ? ምን ችግር አለው ብትጎርስ? በቃ ብላሽ ሰው ፊት ራሱ የክፉ ሰው ፊት ነው። በነገር እንብላ እንጠጣ ባህላችን ነው፣ መብላት ምናምን አለብን በጣም ርቦኝ ነበር። ደግሞ ችጋራማችሁ እንዴ አንድ ምግብ ለሁለት ያውም ቲማቲም። ታውቃለህ እንዴ ምን ይሄ ብራዘር። እንብላ እንጠጣ ባህላችን ነው። ፊታችሁ ምናምን ያበሻ መብላት ከፈለክ ዝንጉርጉር ይባላል። አንተ ትንሽ ተቆረ ብላል። ችግር የለውም ይሁን። ኮፍያሽ ደግሞ ደስ ይላል። ያራዳልቻ ልጅ አንተ እንዴት ነው የሚያምርብኝ ጌታ